ተናገር አንተ ካሳውን፣ ኧረ እባካችሁ ኮፒሊንክ ሸራ አድርጉት። ተው ካሳውን የቅድሙ መረጃ ንገራቸው። ካሳውን የቅድሙ መረጃ ዝም ብለህ ንገራቸው። እኛ እንሰማሀለን። ተናገር አንተ፣ ዝም ብለህ እኛ እንሰማሀለን። የሰጡት ትክክለኛ ነው። የቀደሰው ቅዳሴ ነው። ወይኔ ወይኔ ወይኔ ሪፖርት ያርቆልባል ብሎ ማ እንትን ላይ ያወጣው። በውሸት የራቀ ውሸት ነው። አበበ ጉልላት የሞተው የካቲት 13 እሁድ ቀን 2008 ዓመተ ምህረት ነው። ስለዚህ የእርሶ መልስ ትክክለኛ መልስ ነው። ይሄ የአበበ ጉልላት ድምጽ አይደለም፣ የዲያቁም በትረ ድምጽ ነው ብለው ነው መልስ የሰጡ ትክክለኛ ነው። እኔ ወንድሙ ነኝ። ቆይ ቆይ ቆይ ወይ ወንድምህ አለ የራቀ ውሸትና ሐሰት ነው። አንድ ጊዜ ደምረው እሱ ያለው አንድ ጊዜ አንድ ጊዜ ቆይ አንድ ጊዜ መዝሙራ አንድ ጊዜ ከቅርታ ጋር በጣም እየተቆራረጠ ነው ደምረው። በእኔ ላይ ብል ግባ እኔ ጋር ትመጣላችሁ። አይ እዚሁን ችግር የለውም እዚሁን። አሁን ድምጽ ይጓጥ ፈጠረ ድምጽ። አዎ ድምጽ ይጓጥ ነው ችግሩ። አይ የእሱ ነው ችግሩ፣ የሱ ነው ችግሩ እሺ እሺ አንድ ጊዜ አንድ ጊዜ በጣም በጣም ጥሩ ነገር ስለሆነ በጣም ደስ ብሎኛል። ሚውት እስኪ አርገው አንድ ሄደም ሚውት አርገው። እሺ ሚውት አርገው ድምጽ አለ አንተ ጋር ደም። እሺ እሺ አፍተው። እሺ አሁን ከታች ያላችሁ ሰዎች ሸ ኮፒ ሊንክ አርጉ፣ ያለማ ቋረጥ አድርጉ። ይሄ በጣም በቤተክርስቲያን የተዋሸ ውሸት በቤተ ክርስቲያን ላይ የተቀለደ ቀልድ፣ በቤተ ክርስቲያን ላይ በክርስቶስ ስጋና ደም ላይ ነው ይሄ ሰውዬ የተዘባበተው። እና እነዚህ ወንድሞቻችን ደግሞ እንደሚታወቀው እውነት በመናገር ብዙ ማጥራት የምንፈልጋቸው ነገሮች ስላሉ ወንድሙ ስለሆነ የአበበ ጉልላት የተባለው ሰውዬ ወንድም ስለሆነ በስነ ስርዓት ሪከርድ የምታደርጉ ሪከርድ አድርጉት ይህንን ማስረጃ በደንብ እንድታሰሙት እንፈልጋለን። እንዲጠራላችሁ የምትፈልጉ ሰዎች ካላችሁ ከታች ግቡ፣ እናስገባችኋለን። ሙሉ ሞዴሬተር ስጠኝ፣ ሀብተወልድ ለእኔ ሞዴሬተር ሙሉ ሞዴሬተር። እና ወንድሞቻችንን በስነ ስርዓት እናወራቸዋለን ማለት ነው። ማን ነበር ስምህ? ይቅርታ፣ መዝሙረ ዳዊት ማን ነበር ስምህ? ትክክለኛ ስምህን ለመጥራት እንዲመቼ ብዬ ነው። አንሚውት አድርገው በታችን። እኔ መዝሙረ ዳዊት ነኝ፣ ዳዊት ነው ስሜ ትክክለኛው። ማለት ኦኬ፣ አንተ የአበበ ጉልላት የተባለው ወንድም ነህ? እኔ አስተምሮ ያደቆ ነኝ፣ ልጅ ነኝ እኔ። አበበ ጉልላት አስተምሮ ያደቆ ነኝ፣ ልጅ ነኝ እኔ። ይሄ ደግሞ ወንድም ይሁን ምናደ፣ የስጋ ወንድሙ ነው። ኦኬ፣ የት ነው? ቦታውን መንገድ መንገር ትችላላችሁ? ችግር ከሌለው፣ ችግር ካለ ብነመኛ አበበ ጉልላት ተወልዶ ያደገው ፈረቀሳ ጃዊ መስኮቤ ስላሴ ቤተክርስቲያን ነው። ቀድሶ ያደገው ሌላ ቤተክርስቲያን አልገባም። እንትን አካባቢ የት ነው? አሪሲ ነው። ስላሴ ደብረ ብርሃን ቅድስት ስላሴ ቤተክርስቲያን ብቻ ነው የሰጠው አገልግሎት አበበ ጉልላት። ስለዚህ ወንድምየው ይያው በፈለጋችሁ ሰዓት መቅረብ ይችላል። አሬ ማቅረብ እችላለሁኝ እስካሁን ጊዜው ስላልተመቻቸ አሁን ከገጠር ጠርቼው ነው ወንድምየውን። ዛሬ ማለት ነው የተገናኘ ነው ከደሜ ጋር። ደግሞ ትናንት ተገናኝተን ስለነበረ በኩ ደብረ ምረቅ ቅዱስ ሚካኤል አዳማ አሬ፣ በዚህ ደውዬለት ይኸው አገናኝቸው ነው ደሜ። በጣም እናመሰግናለን እናንተ ሁለታችሁን በመጀመሪያ ወንድሙን በእርግጥም ይህ አበበ ጉልላት የሚባል ወንድማችን በመሞቱ የተሰማኝን አዘን እገልጻለሁ። እንደገና ወንድሙንም እግዚአብሔር ያጽናህ ማለት እፈልጋለሁ። እውነት ለመናገር እና እንግዲህ ይሄ አሁን ወንድሞቻችን እናንተ እንደምትነግሩን አበበ ጉልላት አገልጋይ የነበረ የቤተ ክርስቲያናችን ልጅ ነው። ኤርምያስ የተባለ ሰውዬ ደግሞ ያለን ምንድን ነው አብሮ አደጌ ነው፣ አብረን የተማር ነው እና የጥቅምት መድኃኔ ዓለም የወረዳው ከተማ ሊቀድስ ሄዶ፣ ላሰማችሁ አንድ ጊዜ ድምፁን ላሰማችሁ፣ በጣም ጥሩ የሚሆነው እያሰማኋችሁ ቢሆን ነው። እና ላሰማችሁና አስተያየት ማርያምን፣ እውነት ለመናገር እግዚአብሔር በሚያውቀው በጣም ወድ እየባሰ ማለት በጣም ከባድ ነገር ነው። ይገባኛል። ምክንያቱም ወንድምህን ያጣኸው በዚህ አጋጣሚ በጣም ነው ማዝነው። በጣም ሶሪ። አይዞህ በርታ። ሁላችንም ወደዚያ እንሄዳለን። በጣም ሊያመውም ይገባል ይገባዋል። ምክንያቱም ወንድሙን አቶ እንደገና ደግሞ በቤተ ክርስቲያን ላይ ደግሞ በእምነቱ ላይ ነው የዋሹበት። ወንድሙንም አቷል ቤተ ክርስቲያንንም። የራሱ ቤተ ክርስቲያን ናት። በእናቱ ቤተ ክርስቲያን ላይ መዋሸቱ ምንም ጥያቄ የለውም። አንተ ብቻ ሳይሆን ሁላችን ነው ያመመን አንድ የሆነ ቪዲዮ ላሰማችሁና ከዛ በኋላ እናንተ አይታችሁ አስተያየት ትሰጡበታላችሁ አንዴ እያነባ በቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያንና በሊቃውንቶቿ ላይ ሲዋሽ ነበር። ህይወቱን በሙሉ እየመራ ያለው በውሸት ነው። ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም እስኪ ዛሬ ግትል ትሩን እንስማው። ኮፒሊንግ ሼር ማድረግ አታቁሙ ፕሊስ፣ እየተቆራረጠባቸው ነው። ጊፍትም ስጧቸው ለነሱ በዚያን ቀን ነበሩ ካህናትና ዲያቆናቱ። ምርጭም ቆጭም ነው። ሰምቶ ሰምቶ ነበር እና እኔ ያለኝ ወደ ከተማ እመጣለሁ፣ እንዳንተ ነው መሆን የምፈልገው ኤርሚ ያለኝ። ቀይ ቆንጅዬ የሚያምር ወጣት አልኮ ወንድሜ፣ ድምፃዊ ወንድሜ፣ ድምፁ ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ ያውራጃው ከተማ ተጋበዘ። እየተሰማችሁ ነው። ዳዊት አው አው አው። አይ ልጆቹን እስኪ አይ ቲንክ እነሱ ጋር የቆመ ነገር ነው የሚታየኝ። እና ለነሱ ጊፍት ስጧቸው ለነሱ ለእነሱ ጊፍት ስጧቸው፣ ኔትወርኩ እንዲለቃቸው ለነሱ የየጊፍት ምልክቷ ለነሱ ስጧቸው። እና ኮፒ ሊንክ አድርጉላቸው ለሌሎቹም ሸር አድርጉት። ይህንን ይህንን ዓለም አቀፋዊ ውሸት በሀብተወልድ ደምረው ቤት ክሌርስትልን ሀብተወልድ፣ በነገራችን ላይ ትልቅ ስራ የሰራው ሚዩት አድርገው አንተ ጋር ድምፅ አለ። አዎ፣ ምንድን ነው ቀሲስ? ምንድን ነው ልክ እኛ በተለይ እርሶ አበበ ጉልላት አልሞተም እያሉ አልነበሩም ወይ? እያሉ ነበር። እኔ ደግሞ የሰማሁት እርሶ ስለ አበበ ጉልላት ምንም እንደማያውቁ ነው የማውቀው። እርሶ አልሞተም ብለው የተናገሩት አበበ ጉልላትን ሳይሆን ዲያቆን በትረን እንደሆነ ነው የሰማሁት። ይሄኛው እንዲጣራ ብዬ ነው እርሶ ጋር ሼር ተደርጎ እንዲመጣ የፈለግኩ። ምንም ችግር የለው፣ ምንም ችግር የለውም። ሲጀመር እኔ አበበ ጉልላት የሚባል ይኑር አይኑር አላውቅም። እኔ የተከራከርኩት አንደኛ፣ በቅዱስ ቁርባን አበበ ጉልላት የሚባል ሰው ቤተክርስቲያን አልገደለችም። ሁለተኛ ያሰማው ድምፅ ያበበ ጉልላት አይደለም ነው። አሁን ላሰማ፣ ይሄ ድምጽ ያበበ ጉልላት ነው ወይ የሚለውን ልጆቹ ራሳቸው ያረጋግጡልናል። አዳምጡ። እየሰሙ ስለሆነ እሺ። በጣም ድምፅ አይ ነው ከገጠር ያወራጃው ከተማ ቅዳሴ ቀድሶ ክብረ ባህሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ አንዴ፣ ቆይ አንዴ፣ ቆይ ወንድሜ ደወለልኝ ምናልባት ድምፁ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ በጣም እንበ እየመጣ ስለሆነ ሰርፕራይዝ እዚሁ ሊያሰማን ነው። እዚሁ ማስረጃ እንግዲህ የአበበ ጉልላት ድምፅ ሊሰማ ነው። በደንብ አድ ይኸው ወንድሜ ሰምቶ ላከልኝ ቴሌግራም ላይ ወንድሜን በሉት። በመድኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት፣ ዲያቆን አበበ ጉልላት እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን የቆመን ስሙት። የሱ ድምፅ ነው። የሱ ሰሙት። አብሮ አደጌ ነው ወንድሞች፣ አብሮ አደጌ። አብረን እጥቁል ቀን አንድ ቀን ጥቁና የተቀበልን አብረን የቀደስን አብሮ ፈርፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። በቅዱስ ቁርባን ነው የገደሉት ይላል። አብሮ ስሙት አንድ ይህን ሳንቀብረው ወንድሜ፣ ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ የጥቅምት መድኃኒዓለም በሉት፣ በሉት፣ ቆንጅዬ የሚያምር ልጅ አልኳቸው። ድምፅ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን ነው የገደሉት። በቃ በቃ፣ ይሄ ነው ወንድማችን። አሁን አሁን፣ አንተ ተናገር ወንድማችን ተናገር አሁን አንተ ተናገር። ማንሳት ለኮፒ ሼር ነው። ለምን ለምንድን ነው የሚያገኘው ነገር? በቃ ምንም የሚያገኘው ነገር። አንደኛ ይሄ ድምፁ የእሱ አይደለም። ሁለተኛ ደግሞ በዚህ በተደራጀ ሁኔታ እኛ ወረዳ ላይ፣ ወረዳው መርቲ ወረዳ ነው የሚባለው። የወረዳው ትልቁ በቤተክርስቲያን መድኃኒዓለም ቤተክርስቲያን ነው የሚባለው። በእንደዚህ በተደራጀ የተቀዳ የተቀረጸ ነገር የለም። ማንም ወረዳው ቤተ ክህነት መመስከር ይችላል። መቃብሩ ማየት ይቻላል። ስለዚህ ሀሰት ነው ይሄ። ወዴት አ እሱ ምንድን ነው የሚፈልገው? ሊንግ ሼር፣ በቃ ያው ላይክ፣ ላይክ ኮፒሊንግ፣ በቃ ሼር፣ ሼር፣ ሼር አርጉልኝ፣ ልደግ ገንዘብ ልሰብስብ ነው። አንደኛ የሴጣን የሆኑ ነገር የክርስቶስን ነገር ስለማይወዱ ሥጋው ደሙ ገዳይ ነው እንዴ? ሥጋው ደሙ እንደዚህ ነው እንዴ? ካህናት እንደዚህ ነው እንዴ? ብለው ግንዛቤ ያሌላቸው ሰዎች ኮፒ ሊንክ ሼር እንዲያደርጉት ነው እንጂ ጭራሽ ምድርና ሰማይ አይገናኝም። ሰማያዊ ነን ስንኖር ደግሞ ምድር ያ ሊገናኝ ይችላል እንጂ አንዴ አንዴ ሰማኝና፣ አማማዙን ንገረን እውነተኛ አሟሟቱን ደግሞ አንተ ንገረን። እንዴት እንደሞተ እውነተኛ አሟሟቱን ንገረን እስኪ። አንተ እውነተኛ አሟሟቱ እንዴት እንደሞተ የሞተው ታሞ ነው። እኔ እንደውም ታላቅ እህቴ የነበረችና አሞ ስለነበረ ሆስፒታል አንጥተን ቤት አስገብተ ነው እኔ ጎረቤት ምግብ ልበላ ሄጄ ስመጣ፣ እነሱ ታናሽ ወንድሜ ማለ አሸናፊ ጉልላት ይባላል ውጭ ብለዋል፣ እንቅልፍ ወስዶታል ምናምን ብለው ማለት እኔ ስመለስ ስመለስ እሱ አርፏል። አይዞህ ወንድማችን፣ አይዞህ እሺ። እኔ አወራዋለሁ። አንደው አንዴ አልተው አንዴ ሜውት አድርገው፣ አንተ ጋር ድምፅ ስላለ ነው። አንሜውታ አድርገው አሁን አሁን ወንድማችን ይገባኛል፣ ስሜትህ እውነት ለመናገር ባንተ በሞተ ወንድም ላይ መነጋገር በራሱ ከባድ እንደሆነ ይገባኛል። በጣም ነው የምረዳህ። ግን በቤተ ክርስቲያን ላይ ነው እንግዲህ። እርሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው የሄደ። አንደኛ ስጋ ወደሙን ሲያቀብል የነበረ ሲቀድስ የነበረን ሰውዬ። በነገራችን ላይ ኤርሚያስን የት ነው የምትታውቀዋ? አንተ ኤርሚያስን እስኪ ንገረኝ ስለ ኤርሚያስ የተወሰነ። እሺ አንድ ጊዜ አንድ ጊዜ አንድ ጊዜ አንድ ጊዜ አይሰማም፣ አንድ አንድ ጊዜ እየተቆራረጠ ነው እያሉ ስለሆነ ነው። አላቋረጥም፣ ትቀጥላለ። አንድ ጊዜ ከይቅርታ ጋር ከታች ያሉት እየሰማ ነው አይደለም እያሉ ስለሆነ ነው ያስቆምኩ። ይቅርታ፣ በጣም እባካችሁ። ከታች አላችሁ፣ ከታች አላችሁ ሰዎች፣ አንድ ጊዜ አንድ ጊዜ፣ ከታች አላችሁ ሰዎች፣ ኮፒ ሊንክ ሸር አድርጉት። በጣም ጥሩ፣ በጣም ጥሩ። በጣም በደስታ አዎ፣ ይሰማል፣ ይሰማል፣ ይሰማል። እስኪ እሺ፣ አንድ ጊዜ አይሰማም? ከታች ያላችሁ ሰዎች አይሰማም? አዎ፣ ምክንያቱም ሰዎቹ ሪፖርት ሊያረጉ ይችላሉ። እንዳይሰማ ከታች ሆነው ሪፖርት ሊያረጉ ስለሚችሉ ኮፒ ሊንክ ያለማቋረጥ ነን ሳፕ እናንተ ኮፒ ሊንክ ኮፒ ሊንክ አርጉት። እንት ሸራ አሁን ደምታ ለእኛ ይሰማል። እታች ላለው ወደ 873 ሰው ይከታተላቸዋል። እታች ያለው ሰው ነው እየሰማ ያልሆነው እና እኛን ሰማችኋል? እስኪ እስኪ ካሜራችሁን ዝጉት። ካሜራችሁን ዝጉት። እስኪ ምናልባት እንችላለን እኛ ካሜራችሁ በማንኛውም ሰዓት መገኘት ይሰበቁሉ አባታችን ይሰማል። ደምረው እኔም በማንኛውም ሰዓት ማቅረብ ይችላል። እኔን እኔን ደምረው በማንኛውም ሰዓት ማቅረብ ስለሚችል መግባት እንችላለን በማንኛውም ሰዓት ስለዚህ አበበ ገልላት ማለት እኛን ያስተማረ ያቆንስ ሆነ ቀለሜ ደግሞ የሚያወራው አበበ ከእውነት የራቀ ሐሰት። ስለ አበበ ጉልላት በህረ ነው የሚባለው። አያታችሁ በህረ ነው። በኩረ በኩረ በኩረ አያታችን በህረ የሚባል ትርጉም የለም። አበበ ጉልላት በኩረ ነው። በረኔ ያለው ሰው እሺ አበበ ገልላት ፍሬ ፍሬ አሁን ቀጥል እስኪ ያወራ ይሰማል እያሉ ነው ቀጥል ቀጥል አጠራር አበበ ገልላት በኩረን የሚባለው ስለዚህ እሱ የሚፈልገው ምንድነው ማሳት እንደተጉላ በጎቹ ማን በዚህኛው መሽን አልተሳካልንም ወንድሜ በሰላም ይረፍበት። እሱ ወደ ክርስቶስን ሳይክድ ክርስቶስን ሳይክድ አማምላክን ሳይክድ ወደ እውነት ከአረፍክ እረፍ፣ በምችለው መንገድ ሁሉ ነኝ። አባ ያለ የማይፈቅድ ነው እንጂ በሌላው በሌላው አማርኛ በወጣ ባለው አማርኛ ልበቀልህ እችላለሁ። እንደዚህ ግልጽ በሆነው አማርኛው ግን አስተምሯችን ክርስትናችን አይፈቀድም። በቀሌ ዳቢሎስ ነው። እኛ ምንድነው የምናደርገው? ቀኛን ሲመጣ ግራን ስጠው ነው የሚለው። እንደዛ ሆኖ ነው እስካሁን ድረስ ዝም ያለው ይሄ ልጅ። ከዛሬ ነገ ልቦና አግኝቶ ወደ እውነተኛው ነገር ገብቶ ይተዋል በሚለው ነው። ለዚህ በፈለጋችሁ ሰዓት ቀጠሮ ያዙልኝ። አጋጣሚ ሆኖ እግዚአብሔር ነው ልጁ ደውሎ ናና መልስ ስጥ እንደዚህ እንደዚህ ይየጥ። ይሰማል፣ ይሰማል፣ ድምጻችን ይሰማል። ጻፉልን ከታች መልካም እየተማ ከሆነ ምንድን ነው እሺ ቀጥል መልስ መልስ የምትሰጠው ና እና እንደዚህ እያለ ነው አንተ እያለ እንዴት ዝም ብለህ አለ ምንድን ነው የምታደርገው ስለዚህ እኔ ከቻልኩ ከ- ከቀደሰበት ቤተክርስቲያን ደብዳቤ ያስፍ እስከ ሲኖዶስ ድረስ ሂድ ለሃይማኖት ተቋም አስቆማለሁ የሚለው እቀዳለኝ ግን ነገሮች ስላልተመቻቹልኝ ነው ስለው፣ ናና እስኪ ዝም በልና፣ ላይቭ ግባና መልስ ስጣቸው። እውነቱን ሰው ይመስክራል። ለዛ ነው የመጣሁት ብዙ ስላል ብዙ ነገር ታደርጉ ከሆነ አይደለም። ቀን ቀለመወርቅ አልለውም ቀን አንገት ማስደፋት እንችላለን። ስለ ክርስቶስ እንደዛ አረጉ እንዲፈጠረ ክርስቶስ ወስጋው ደግሞ እንዲያደረጉ የሚባለው ነገር አሰትና ውሸት ነው። ከውሸትም ውሸት በቃ፣ ውሸት ውሸት ውሸት ውሸት ማለት ምንም አይገልፀው ውሸት ማለት ስለማይገልፀው ይሰማል። በእሩ በቃ ተውት፣ ተው በሉ በቃ። የሚገባው ከሆነ እውነቴን ነው የምላችሁ፣ ተው በቃ፣ የምታወራው ነገር ሐሰት ነው። እውነቴን ነው የምላችሁ። ይሄንን አሰሙት በቃ። እኔ ቆይ፣ አንተ ደሜ ደሜ ይሰማል። ዳዊት ዳዊት ማርከስ አበበ ገልላትን እንደማውቀው ቀለሜርም እንደማውቀው ነግሬሃለሁ። ያኔ በስልክ እንኳን አደለ። ስለዚህ ቀጠባዙው እያለቀሰ ነው እንደምታውቀው እያንዳንድ በስሜቱም ማለት ነው ዓመት በኋላ ደግሞ እንደዚህ ዓይነት ነገር ሲነሳ ሲነሳ ፎሎወር ለመሰብሰብ ራስን ለማከማቸት እንደዚህ አይነት ነገር ሲነሳ በጣም ከባድ ነውና፣ ታውቁታላችሁ። እኛ የአንድ ሀገር ልጆች ነን። ወንድሙን ያስተማረኝ ወንድሙን ያሳደገኝ። ስለዚህ ሌሎችም ሌሎችም የሀገሩን ከአይናት ማቅረብ እንችላለን። እኛ ችግር የለብንም። መቃብሩን ሄደን በቪዲዮ ማሳየት እንችላለን፣ ችግር የለብንም። እኛ የተቀበረበትን መቃብር ጭምር ማለት ነው። አንዴ ሀሰት አንዴ ስማኝ እኔን አንዴ ስማኝና፣ ቀለም ወርቅ አይተንፍሱ ቤተ ክርስቲያን ላይ ምን አይነት ባህሪ ነበረው ንገረኝ። እስቲ ምን አይነት ባህሪ ነበረው? ብራዘር ሳታለክስ ንገረን፣ ንገረን እንዴት እንደወጣ ንገረን። ከቤተ ክርስቲያን ነው፣ ከሃዲ ነው፣ ድሮም ከልጅነቱ ጀምሮ ንገርን ቆይ፣ አንድ ምሁቱን አብራና አስረዳን። ምን አይነት ሰው እንደሆነ ከቤተ ክርስቲያን ይደባደብ እንደነበረ አንተ እዛው ስለነበርክ ቤተ ክርስቲያን ቀሳውስትን ይደበድብ እንደነበረ ካህናትን ያንጓጥጥ ይሳደብ እንደነበረ ንገርን። ያው አንተ ያላ ምሁቱን አብራ አብራ ምሁቱን አብራ ምሁቱን ከእኔ በላይ የኔ የአጎቴ አብረውት የቀደሱት እዛው አሁን በቅስና የሚያገለግሉ አሉ። ቀለም ወርቅ ምን አይነት ሰው ነው ብትለው፣ ቀለም ወርቅ ኃይለኛ ሰው ነው የሚሉ። ኃይለኝነቱ በሃይማኖቱ አይደለም፣ በምግባሩ ነው። ገብተዋል። አላደላ አባበለ። ኃይለኛ ኃይለኛ ሰው አዎ ዘራፊ ሰዳቢ ቀማኛ ሃይማኖት ያለው ሰው ሰው ኃይለኛ ነው አይባልም ሃይማኖት ያለው ሰው ሰው ሰው አክባሪ ለሰው ተገዥ ለሰው ታዛዥ ነው እሱ ምን አይነት ኃይለኛ ሳይሆን ጥሩ ሰው ነው ነው የሚባለው እኔ እንደማውቀው እንደ ሃይማኖት ያስተምሩ ግን እከሌ ኃይለኛ ነው ከተባለ ዘራፊ ተሳዳቢ ቀማኛና ነገረኛ ነው ጥሩ ሰው ደግሞ የሚባለው እከሌ ጥሩ ሰው ነው ከተባለ እከሌ ውይ እከሌ ጭምት ነው ሃይማኖተኛ ሰው አክባሪ ለታላቆቹ ታዛዥ ቤተ ክርስቲያን ከታልቶ ከቤተ ክርስቲያኑ ወጣ ብሎ አንድ አስር ሜትር አይሆንም ቤት ራቅ ብሎ ነው፣ ከዘራ ይዞ ነው የሚጠብቀው። ስለዚህ ያን ሰው፣ በዛ ያደገ ሰው ስለ ቤተ ክርስቲያን ጥሩ ያወራል። አንዴ ጥሩልኝ እስኪ አንዴ አስገቡት። ፌሱ ፌስ ይውጣና ከእኔ ጋር ያውራ። ሊክድ ይችላል። ያለቀም ይሄ እንደዚህ ነው ብሎ ሊል ይችላል። ግን እኔ አበበ ገልላት ልጅ ሶስት ሰቀና ና ሹ ካሱ ገልላት በኩረ የምባል ነኝ። አሁን ምንድነው መሰለ፣ አሁን ምንድነው ቀለሞር ቃል ተንፍሱ ቀለሞር ተንፍሱ። አንድ ትልቅ ክህደት አድርጓል በማ ባበበ ጉልላት፣ ምን አይነት ክህደት ቤተ ክርስቲያን አድርጋ የማታውቀውን በቅዱስ ቁርባን ውስጥ መርስ ተጨምሮ ይሰጣል ብሎ የተናገረው ፕሮፓጋንዳ አለ። ውሸት ነው። ይኸው እየሰማችሁ ነው። ውሸት ነው። ቤተ ክርስቲያን ውስጥ በቅዱስ ቁርባን መርዝ ተደርጎ ለማንም አይሰጥም። ይኸው ተሰጠ፣ ሞተ። ሆዴን አቃጠለኝ እያለ ነበረ። ሆዴ ተቃጠለ እያለ ነበረ። የሞተው አለ። ሲሞት ሆዴ ተቃጠለ፣ ተቃጠለ እያለ ነበረ። ይሰማል። እሱ ብቻ አይደለም። በነገራችን ላይ እሱ ብቻ ሳይሆን እሱ ብቻ ሳይሆን እምነቱንም ሊቀይር ነበረ እምነትንም ከተማ ስመጣ እንዳንተ ሆናለሁ ብሎኝ ነበር ነው ያለው። እምነቱን ራሱ ሊቀይር ነበር። ከእንቅል ይሆን ነበር። አንዴ ስሙን ቀሲስ እያው፣ ስልካችን ሊዘጋ ነው። ስልካችን ሊዘጋ ነው። ቀጠሮ ያዙልን፣ ቀጠሮ ቀጠሮ፣ ስልካችን ሊዘጋ ነው። ይሰማችኋል። እኔ እደውልልሃለሁ፣ እኔ ደውዬ አገኛለሁ። በቃ ቻርጅ አድርጎ በቃ፣ ችግር የለውም ውረዱ፣ እኔ ደውዬ አገኛለሁ። ዴፍ ቀጠሮ ያዙልኝ፣ ቀጠሮ ያዙልኝ። አንዴ አንደኛ ራሳችሁን ጠብቁ፣ ራሳችሁን ጠብቁ።